እንትን ማርያም ተገብረ ኩሉ ዓለም ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማን ተፈጠሩ? ስለ ድንግል ማርያም ተመልከቱ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠሩ። አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም። ፀሐይን እንኳን የተፈጠረችው ምንም መልካም ስራ ኖሯት አይደለም። ሁሉም የተፈጠረው ስለ ድንግል ማርያም ነው። በእውነት የእናታችን ስም የተመሰገነ ይሁን። እንግዲህ እንደሰማችሁት ነው። መጽሐፍ ግን እንዲህ ብሎ ይናገራል፣ ስሙ ቆላሲያስ ምዕራፍ 1 ቁጥር 15 ሁሉ በእርሱ ለእርሱ ተፈጥሯል ይላል። በነገራችን ላይ አሁን እሱ የተናገረው አንድም ቦታ ላይ መጽሐፍ አይናገርም። ከመጽሐፍ ቅዱስ ውጪ እንደሆነ ግልጽ ነው። እዚህ ጋር መጽሐፍ ደግሞ ለእሱ ነው ይላል። ይሄ ወስዶ ለእሷ ነው ይላል። እንግዲህ ከመጽሐፍ ቅዱስ ውጪ የሆነ ትምህርት ነው ወገን። ጆሮ ያለ ስማ። ኢየሱስ ብቻውን ያልን ካልሆነ፣ ተረት እየሰማ ትኖራለህ። በእርሱ ለእርሱ ተፈጥሯል። ስለዚህ ይህንን ቃል ማመን መጽሐፍ ቅዱስን ማመን ነው። አይ አልፈልግም ካልኩ ተረት እያመንኩ ትኖራለህ። ኢየሱስ ግን ህይወት ይሰጣል፣ ከሱ ውጪ ህይወት የለም። እኔ ማርያም አምላኬ ነች ቃል ምን ይመለከታል? ማርያም ለኔ አምላክ ነች፣ ፈጥራኛለች ኦ አምላክ ማርያም ልትፈጠር አ አምላክ ልፈጥራኛለች ኦ ሷርቼ የፈጠረች ማርያም ነች የፈጠረችኝ። ገብርኤል ራሱ ፈጣሪ ነው። ሚካኤል ፈጣሪ ነው። እኔ ያም በእነሱ ነው የምጸድቀው። ሚገርም ምን ገር ምን ይመለከታል? ይሄ እኮ ነጻነት ነው አይደል? ሰው በድንጋይ ማመን ይችላል። ሌሎችን ሁላችን ኦርቶዶክሳችን ማርያም ነች የፈጠረች። በቃ እኔም ማርያም ነች የፈጠረችኝ። በእሷ በኩል መንግስት ሰማይ ገባለሁ። አስረግጬ ነገር ሰንበት ትምህርት ቤት ያስተማሩ ወይስ ንስሐ አባት ናቸው ያስተማሩ? እንዲህ ብለው ሁሉ ቦታ እንደዛ ነው ተማር። እኔም የተማርኩት ገና ማምኖ ራሱ እምነቴ ልቤ ውስጥ በቀጥ ኩላች ማርያም ነች። ማርያም ሆይ እንወድሻለሁ፣ አከብርሻለሁ በአንቺ በኩል መንግስት ሰማይ ገባለሁ እያልኩ እሷን ነው የምጠብቀው። እንደዛ ብለው ተመጣለች እሷን ጠብቋት ብለው ነው ያስተማሯችሁ? ምን ያስተምሩኝ? አምኝ ተቀበልኩነኝ እኔ ማርያም እግዚአብሔር

ምን ላይ ነው ሰሙ? ሁለመናዬም ቅድም ያልክበት ቦታ ሁሉ ቦታ ሁሉ ማለት ነው። ገድለ ዘር አብሩክም ገድ አንተ ስትሞት በእኔ በኩል መንግሥተ ሰማያት ትገባለህ። ከዛ የምጸለው ጸሎት ስትለምን ውዳሴ ማርያም ይባል። ሰላም ለክ ዘን ሰግ ለብለክ ማርያም፣ ምን ያበላለች? ከዛ እሺ እና አሜን ብዬ ተቀበልኳል። ሰላም ምንድን ነው ያልከው? ማርያም ሆይ ሰላም ላንቺ ይሁን ያለን፣ እንሰግድልሻለን እንማልልሻለን ከኤርሚያስ አውሬት ታድነኝ ዘንድ ማጸንሻለሁ፣ ለምንሻለሁ እያልኳት ለምንኳት። አዎ፣ ከኤርሚያስ ከመናፍቁ እጠብቃለሁ ልጄ ወዳጄ። ትትሞት ማ ምን አቃጥላል። በቃ እኔ ደሞ መቼ ጠበቀች? ከእኔ ታዲያ መቼ ጠበቀች? ይኸው ቤት መጥተህ ነው እንደ እኔ እኮ ባሮክ አንድ በመጣበት ሌብል ነው የመጣሁት፣ ብራዘር እየተደማመጠ ከአዳኝ ኤርሚያስ ከሚባለው አውሬ ጠብቂኝ እያልኩ እላታለሁ ብለህ ስትል፣ ኤርሚያስ ከሚባለው አውሬ ከምን እንደው የምጠብቅ ገዝቱ? ቤቱ እንዳትገባ ነው ወይ? እሱ ሲናገር እንዳትሰማ ነው? እኔ ሲናገር እንዳትሰማ ነው? እንግዲህ አውሬውን ስለሆንኩ አውሬ ነው ብለህ ስላልከኝ ማለት ነው። የሷ ጠላት እንደሆነ መንፈስ የአንተ መንፈስ ነው። ግን አሁን እሺ መንፈሱ ከሆነ የሚያወራህ አሁን እኮ አልጠበቀችህም ማለት ነው። አየህ አሁን ነጭ በነጭ ለብሼ ያለሁበት ራሱ ነገ አሁን ብሞት እኔ እመቤት የትመጣለች ዳዊት ይመጣሉ ነው አዎ ይፈቱኛል፣ ይዘምሩልኛል። ቋንቅ መናፍቅ አልሆንክ እንኳን ነው ውዳሴ ማርያም አልተወክም ምናም ብሎ ይስሙኝና ይወስዱኛል። ጸርቆኛል ናቸው የሚስሙ በቃ ደስ እየዘምሩ ነው የሚወስዱኝ። አንተ ደግሞ ዘበኛ ነህ። ኋላ ትመጣና ኋላ ትመጣና ብሩክ ብሩክ ትለኛለህ። ሂድ ሂድ አንተ መናፍቅ ሂድ። ሂደዋለሁ እላሃለሁ አንተን ስትሞት አንተ ተሳዳቢ

ለምን ኤርሚያስ መቼም አያዳምጥህም። ሺህ ዘመን ሺህ አመት ብታወራ ማለት ነው። ኤርሚያስ አንቺ በዳለሽ ዘርቃሉ ብለህ ምታስብ ሰው ነሽ። አንቺ በዳለሽ ጳውሎስና ጴጥሮስ ባይ አንቺ ዳለሽ ታጠቂ። አንቺ ተይ በጸሎት አውሪኝ እኮ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ነኝ። ምን ዳንዴን አስታጠቂው? እህትህን እንኳን አትለኝም። ዝም ብለህ ነው በቃ ያው የማርያም መንፈስ ነው የጌታ እናት እቺ በሱ ማሱ ስለማውቀው እንዳንተ ስለሚያንጨረጭረ ስለነበረ አሁን ግን ጸባዩን ስለለመድኩ አላወራም። እስከምት ለምደው ነው ወይ አታዋራውም? ከፊቱ ትጠፋለህ። አትገባም እዚህ ላይ ወይ ደግሞ እንደኔ ትቃጣል። ለዛ ብዬ ነው ኤርሚያስ። አቃጠለህ እንጂ መቼ ማይሰማህም ያልኩክ እንጂ እኔ አንተ እንዳልከው ዳሌ ሽንጥ ምናምን ኖሮኝ አይደለም እኔ የማርያም ልጅ ነኝ ትክክለኛ ኦኬ እሺ አንተ የበለጠ እንደውም እኔ ኤርሚያስ ጋር ሁሌ ስገባ ፕሮፋይል ፒክቸሬ ላይ ማርያም ነበረች ካስታወሰኝ ያውቃል። እሱ ከብዙ ሰው ጋር ስለማያወራ ላያስታውሰኝም ላያስታውሰኝም ይችላል። እንዳንተ በቃ ስለማያዳምጠኝ ሁሌ እንከራከር ነበር። ህልም አየው ምናምን ስለው ይከራከረኛል፣ ልክ ልኬን ይነግረኛል። አያስጨርሰኝም ስለ ቅዱስ ሚካኤል ስለ ገብርኤል የተደረጉልኝ ታምራቶችን ስነግረው በቃ እንዳንተ ልቤን መሃል መሃል ላይ እንደ በቆሎ ጠበስኩ እንዳለው እኔን ጥብስ ነበር የሚያደርገኝ። ሲሰለችኝ ተውኩት፣ መግባት አቆምኩኝ። ከአውሮፓ አይደለ ከእንግሊዝ ነው ከአውሮፓ ውስጥ ያው፣ ከዛ ሲማረኝ ክርስቶስ በሕፃንነቱ ምን ያደርግ እንደነበረ ትምህርት ቤት እንዴት እንደገባ ክርስቶስ ፀሐይ ጨረር ላይ ቁጭ ነበር። እንደዚህ፣ አሁን ይሄ ያስደነግጣቸዋል፣ ሌሎች ሰዎች ሲሰሙ፣ አይችልም ነው ኢየሱስ። ቆይ የምትከራከረኝ፣ እኔ የማይገባኝ አሁን። አንድ መረ መምህር ዘበነ እንዲህ ብሎ ተናገረ፣ ፀሐይ ላይ ኢየሱስ ቁጭ አለ። ኬት ያመጣው ነው? ወንጌል ላይ አልተጻፈም፣ እንደዚህ አላለም ይልሃል። እኔ ጋር አለ መጽሐፉ። አንተ ከሌለ የለህም፣ በቃ ደህና ነህ እንዴ? እኔ ምን ላድርግ? እኔ ያለኝ አባቶቼ የሰጡኝ መጽሐፍ ታምረ ኢየሱስ ይባላል። ፀሐይ ላይ ኢየሱስ ቁጭ አለ። ከዛም ደም ልጆች እየወጡ እንደሱ እንቀመጣለን ብለው ወድቀው ሞቱ። ታሪክ አለን እኛ ጋር ወድቀው ሞቱ። ከዛ ሰው ተሰበሰበ መጣና፣ ያንቺ ልጅ ነው ልጆቻችን የገደለ ብለው ድንግል ማርያም ላይ ተንጫጩ። ያንቺ ልጅ ነው ክርስቶስ ደሞ ይቅርበኛል። ስራው እኮ አምላክ ወልዳ አምላክ ህይወታችሁን ሁሉ ይባርክ። አንዳንድ አሉ በጣም ብልጥ ሌቦች፣ ማለት ነው ብልጥ ሌባና ይሰርቁና ህዝብ ማለት ተቀላቅለው ሌባ ሌባ ሌባ ብሎ ይጮሃሉ ማለት ነው። ከዛ በኋላ ህዝቡን ተደናብሮ ሌላ ቦታ ይገባል። እና መናፍቅ መናፍቅ ብለው ያወራሉ፣ ግን ራሳቸው ናቸው መናፍቃን፣ ባይዘቡ፣ መናፍቃን፣ ሐሰተኞች፣ ለመንጋው ማይራሩ ረኞች ለህዝቡ ማስቡ ተረትን በመናገር የሚደክሙ እኛ ሀብታም እናንተ ጋር የለም። ኢየሱስ ጨረር የተቀመጠ ከዛ በኋላ የሰው ልጅ ዛሬ ሲወጣ ገደለ፣ አስነሳ በዚህ ወጥቶ በዚህ ገብቶ ጭቃ ወፍ ሰርቶ አበረረ። ከዛ በኋላ አይችልም ወይ የምትለኝ? ስለ ኢየሱስ ችሎታ ያወራ የለም። በኢየሱስ ችሎታ ላይ የሚጠራጠር የለም፣ ባይሆን በፈቃዱ ላይ እንጂ በፈቃዱ ላይ በሐሳቡ ላይ። ሌላው መጽሐፍ ቅዱስ ላይ የሌለን ሌላ ከንቱ ተረት እየጨመሩ መጽሐፍ ቅዱስን ሙሉ ለማድረግ መጣር ተገቢ አይደለም። በቂ ነው። ለመዳናችን፣ ለሕይወታችን የሚጠቅመው ተጽፏል። ሌላው ግን አልተጻፈም። ሌላ እውነታው ግን በፍጹም ይሄ የተናገረው ንግግር እውነት አለመሆኑ ነው። ለምን መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ ሁለት ላይ ከቁጥር 11 ጀምሮ የሚናገረው ላምብብላችሁ እንደዚህ ይላል። ኢየሱስም ይህንን የምልክቶች መጀመሪያ በገሊላው ቃና አደረገ፣ ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። መቼ? በዮሐንስ ወንጌል ምዕራፍ ሁለት ቁጥር 11 ላይ ምን ይላል? ኢየሱስም ይህንን የምልክቶች ምን መጀመሪያ በገሊላ ቃና አደረገ። ስለዚህ ኢየሱስ ክርስቶስ የምልክቱን መጀመሪያ ያደረገው በቃና ዘገሊላ ነው መጽሐፍ ቅዱስ የሚናገረው ማለት ነው። አንተ ደግሞ ከእሱም ቀድሞ አለ ብለህ ስታመጣ የቱ ነው ባለስልጣን? የቱን እንመን? ያንተን ተረት፣ ወይስ ቅዱሱን መጽሐፍ? ስለዚህ ቀድመህ መናፍቅ መናፍቅ ብለህ መጮህ ምንፍቅናህን አይጋርድልም።